የለበትም ይቻው አይ አሁን አንቺ ከእሷ ጋር እንትን አታርጊ። ምንድን ነው መሰለሽ ከኪችንሽ ውጪ አንዳንዴም ሳሎን ተቀመጪ፣ የተመላለጠ ወንበርሽን ቀይሪ እና እናወራለን በያት እሺ። እንምንሳሊን ከፍ አድርጊያት። ስ አደለው አንድ ወንድ ልጅ ጃፒ ስልብ ነው ብሎ ጻፈ። እኔ እኮ ወንድ ልጅ የወንድ ዕቃ ምን ያደርግልሃል? የሴቶቹን እየዞር ካቴ በድንቁርና የታጠባችሁ ሰዎች አሁን እኛ የምናወራው ከትልቅ ሴትዮ ጋር ነው። ሶሻል ሚዲያን ለማስለቀቅ የያዝነው ትግል ነው ይሄ። ምን ብናረጋት ነው አፋን የምትይዘው? እንዴት ፍሬ፣ አንቺን እኮ ስራ ልታስፈታሽ ነው። እንደዚህ ጠቅጠቅ ታረጊያት እና አሁን ወደ ስራሽ ትገቢያለች። ደግሞ አዎ፣ ጌም ስለምጫወት ተናዳ እኮ ነው። ለምን ፍሬ ትጫወታለች? አሁን የደደብ ቀን ቅዳሜ ነው። ቅዳሜ ማታ ደደቦችን ሰብሰብ አድርገን የምንረግጥበት ቀን ቅዳሜ ይሻላል እኮ ሀሳብ ነው። ጓደኛ እንደዚህ ብዙ ሰዓት ማ የቪዲዮው ባህሪ ነው። አሁን ለምሳሌ ከኔ ጋር የሚጣሉ ሰዎችን አንዴ ነው ጠቅ አድርጌያቸው ሳምንት ጠፋ። የለ ከፍተሽ ትዘጋጅ ላይ አንድ ሳምንት ይሰጡኛል። ስለ አንድ ሳምንት ያወራሉ። መጥቼ እንደገና ቀስቅሼባቸው ነው ኮሜንት ራሱ ለማንበብ እንዲገባው እኮ ለኮመንት፣ አሁንም እኮ ኮመንት ላይ ነኝ እኮ ጋይስ፣ ፍቅር ነው የኮመንት ፍቅር። ሊደፋ ነው ጃፒ። እንደዚህ አያውቅም። ቆፍጠን ያለ እኮ ወንድ እኮ ነው ጃፒ። እንደዚህ አይልከሰከስም። እነማማ ጅጂ ናቸው የሚልከሰከሱት። እነዚህ ታጥቦ ጭቃ፣ ታጥባ ማጸዳ ሴትዮ ብትኖር እሷ ነች። ፍሬ እኮ ነገረች፣ እንጉዱም ሽቶ አይሸጥም ማለች። ሽቶ አይሸጥበት እንዴት ነው አንቺ? ቆይ ፍሬ እና እሷ ተለጣጥፈው ነበር፣ አፍላፍ ተገጣጥማችሁ ነበር። እንዴት ነው ግን ጉንፋን ያለያዘሽ? ጉንፋን ሁ ሳምንት ሙሉ ዘይታደብ ሳምንት እኮ ነው የምታመመው እኮ አፍንጫዬ ዝግ ነው እኮ በቃ፣ ዝግ ምግብ ሁሉ አሳሳ ነው የሚለኝ አዲሱም ስም ጉሬላ ጉሬላ ጉሬላ ጉሬዛ ጉሬዛ ተብላለች። አፏ ነው ብብቷ ነው የሚሸተው? አፏ እና ፀጉሯ ይሄላ ይሸታል። አንዳንድ ጥቁሮች ካየሸ ቴንኪው መቤቴን ልክ እንደዚህ ጥቁሮቹ የለው ጉማሬ ቴንኪው ሙናዬን ፍቅም የነጮቹ ይሄ ጥቁሮቹ ጠረን አላቸው። አይደለም የእነሱ ጠረን ነው ያላች። በጣም ነው የምትገማው። ብብቷ ላይ ራሱ የሆነ ጥቁር ሆኖ እንደ ድፍድፍ የሚመስል ነገር ጭኗስ ይሄ ጭኗስ ጥቁር ብታይ ዘግናኝ የጓጎለ ገንፎ ነው የሚመስለው። በስማ በኢየሱስ ሰምቷ ተገባኝ የሆነ ጉንጭ የሚመስል ጥቁር ያ የታሸ ነገር አለ ረገጥ አይቀርባን አንዴ እንዲረገጥ አርገሽ መተው ነው። ፍሬ ላሬ ትረገጣለች። ከዛ እንነረሳታለን። ማንተ ዚ ይለዋል እንደ ወንደላጤ እንቁላል ነው እንደምትነ ጃፕዬ ያው ወንደላጤ አይደለሁ እንዴ? ታውቀኛለህ እኮ እኔማ፣ ያው ነኝ ያለው እንደ ተዋችሁኝ ነው ያለሁት፣ ወንደላጤ። ያቺ ሬሳ የሙት ብር እየበላች ለዛ ነው እንቅልፍ የምታጣው እኮ። ሌሊት ሁሉ ቁጭ ብላ ነው የምታድረው። የሙት ብር ነው እየመጣባት ሌሊት ሌሊት፣ የሙት መንፈስ። ሰውየው ግን ሞቶ የት ነው የተቀበረው? ተቃጠል እንጂ ምን ይቀበራል። ለምን አትከፍልለትም እንዴ? አልከፍልም ብላ ዘመን ያስቀመጠው መቼ ሰጣት? አንቺ፣ በፊት ግን እኔ ይህቺ ሴትዮ ማለት ነው እኛ ገናት አዲስ እየመጣት መስፍን ቤት ጫት በዱቤ ጥቅም ነበር አሉ ከፍላ ጨረሰች።

ዞር ብሎ መሄድ የለም። ተመልሼ ሊድርጓለች እንዳት ይ ወደዛ እናትዬ ኦኬ ኧረ፣ በፍጹም ኔቨር ኤቨር አለች ይሉኛል። ለእና ፍርዬ ደግሞ ምን ያደርግልሻል? ገበናሽን ይዞ የሚወጣ ሰው መቶ ገበና የምን ስምግልክ ገበና የለኝም እንጂ ሷማ አለ አለም ፍሬ እንትኗ ቂቷ የወረደ ነው ያለችውን እስኪ እንየው እስኪ። በፊልተር ደግሞ ቂጥ ይሰራል እንዴ? አይሰራም። ቢሰራ እራሴ ለ እንዴ ቂጥ ፊልተር የለውም

የለም ለእናንተ እንድታዩ ነው። እግዚአብሔርን ግን ሰውነት አንደኛ ፍሬ። ኦ ማይ ጋድ፣ የምሬ ነው የምልሽ። እኔ አሁን ጃኬ አሁን መቶ ሺህ ብር ቢከፈል አሁን ይሄ ሰውነት ይገዛል? ሁለት መቶ ሺህማ ይገዛ ትማር ጣውንጅ እኔ የፍሬ ፍላጎት አልገባኝም እንጂ ነጮች እኮ አንዱ ማስቀመጥ ትችላለች፣ አንድ ነጭ ማስቀመጥ ትችላለች። ፍሬ ማን ፍሬ ምን ነው ማስገኘ ቦይፍሬንድ አላት አንድ ፍሬ ኖ ምልሽ ከፈለገች ነው ምልሽ፣ እንደ ከፈለገች ማ አስሩ ማንጋጋት ስለሽ ከፈለገች ወንድ። አይ ወንድማ ነፍ ነው፣ እነ ጃፒ ጋ እንኳን ወጥቼ መጥበስ እችላለሁ። ወንዶች ዝም ብለሽ ጎርደድ ብትይ ከተማውን እንደዛች ውሻ እንትን እንዴት እንትን ታያለሽ። የፈለግሽ ሁን ይዘሽ መግባት ከፈለግሽ ደግሞ ስልክ ልጅ ልጅ ናሽ በዛ ላይ ፍርዬ ፍሬ እኮ ለረገጥ አትመችም እየጠየቅሻት ትሳል ሌላ ኮሜንት ላ እኮ ምንድን ያልሽኝ ይቅርታ ጓደኛ ኖ አይ እንዴት ነው ከእሷ ጋር እኩያ የምትሆኑት እያለችሽ ኮሚ እንዲ በእድሜ አሁን እንመጣጠናለን ጃፒ ስለ ሀቅም ስለ ማተብ መስክር መቤቴ አንቺ ልጇ በስንት አመት ነው የምትበልጫት ልጇን ልጇን በስምንት አመት ትበልጫታለች በስምንት አመት አ በስምንት አይሆንም አይሆንም እንዴ አርባ ሶስት ገብተሻል አርባ ሶስት ገብቻለሁ። እንዴ ስንት ነው ልጅ እድሜዋ? ወንዱ ወንዱ ሰላሳ ስድስት ነው። በእውነት በል እስኪ። ኦ ማይ ጋድ እሳቸው ሀምሳ ስምንት እኮ ናቸው። እናት እኮ ሀምሳ አምሳ ዘጠኝ አመቷ ነው። ታዲያ እኔ እኮ ለዛ እኮ ነው፣ በጣም ነው የምታስቁኝ አዋዋላችሁ እኔ ራሴ ከእናንተ ጋር ስውል አሁን ሰው ይናደዳል፣ ከትልቅ ሴቶች ጋር ነው የምትውለው እያሉ እንዴት። ተረጋጋ። ወዴት ወዴት ማስፈቅዶት ወዴት? አይደለም አንድ ሰው ላይ ችክ ስንልጥ ራሳችንም ደግሞ እንቀጣቀጣለን። አይ ቆይ ፍሬ ነው ወይ ትንሽ ቀጥቅጥና ቀስ ብለህ ተመጣ ይሁን ወደ ሪያታያቱም እንደፈዛለች። በቃ ያለችም ምንድን ነው ጓደኛ ርቦሻል? አረን ያራበኝም አንችም ተንኮለኛ ነሽ፣ የጓደኛሽን ባል የቀማሽ ፍሬ፣ የትኛውን ባል? ስሚ የሰው ልጅ እንጥል ነው ሲወርድ የምናውቀው የፍሬ ቂጥ ወረደ ብላ ምታወረች ከብት ውሃ ነው እንጂ ፍሬ ማለት ውሃ ናት፣ አለች የኢትዮጵያ ወንድ ዞር ብሎ አያያትም እኮ ነው ያለችው። ጃፒ ቦይፍሬንድሽ ምንድን ነው ሬንዷ ደግሞ ትቷት ሄዳ አላለችኝ? ጃፒ አይፈልጋትም ትቷት ሄደ። ፊት ለፊት እንድታመጩ እኮ ነው እንዳታመጩ። ጓደኛ አላመጣም። ለምንድን ነው የሚመጣው? ጃፒ የስራ ሰው ነው የስራ ሰው ነው መቤቴ። እሷ ራሱ እየደወለች ነው። ቤት ካላደርክ ት ነው ል እንዴ የሆነ ጊዜ በቀላት አለው። እሱ እንደፍሬ ስትል ነበር ተሳስቶ እንዳይሄድ አረ፣ ይሄድም በእንጨትም አይነካትም። ልትሰፍረው ማስባ ነበረ ና ፓርቲን እንውጣ ብላ እኮ እግዚአብሔር አድኖታለች። እንደ አንበሳ ጊቢ ጠሪው በብረት እ እንደ አንበሳ ጊቢ በብረት አጥረሹ ነው መዞር ያለበት እሱ። አረ፣ በእንጨትም አይነካትም። እንደ ምን አስብ ነው። ወላችሁ አሁን በብሔር አታርጉት። እኛ እሷ ጋር ነው ጸባችን። እናንተ ኦሮሞች እየመጣችሁ በኦሮሞኛ አጻፉልኝ ኮብት ቡፋ ምናምን አትበሉኝ። ይቺ አሁን የኛ እኔ የተወለድኩበት ማህበረሰብ ውስጥ ብትሆን አረለችም ብዬ ነው የምክደው። ምን ሆናችሁ ነው ደግሞ እንደ ሰው ቆጥራችኋት? የምር መሸምጠጥ ነው ኤግዛክትሊ። ከጂጂ ጋር ተዝናንተሽ ታውቂያለሽ ምናምን ስትባል ፍሬራፍ አረ እኔ አላቅም ምናምን ብለሽ ሽምጥጥ ማድረግ ነው። ፎቶ ራሱ ቢያመጡ አሰርተው ነው ማለት እንደ ወዴ እውቅና መስሎክ ዘመድህን የደገፍክ መስሏል። ቡፋ ከፍቶ ምናምን ትላለህ። ጓደኛ ካጅ በቃ አልነበርኩም፣ አላያችሁኝም፣ አልነበርኩም ከዚህ ሴትዮዋ ጋር። ኢዲት ተደርጎ ነው፣ ተሰርቶ ነው፣ ኢዲት ተደርጎ ነው። እኔ ግን ምን ልሆን ያገኘኋት እኮ ነው። እኔ በጣም የሚያናድደኝ ነገር ቃ ስለ እኔ ፕሪቫት ደግሞ ልትጠይቂ ነው አይፈሪ ኢንተርቪው እኳቸ ይበት የመጣንበት ስራ ሌላ ነው። ከማት መሰለኝ። ምን ይደክመኛል? በጣም ቦታ ሰጠዋት ብዬ ነው። በስመ አብ ወልድ ብያታለሁ። አሁን ጌምሽን ቦታ ሰጠች። ለዚች ድልም ሀይም ከልብስ እና ከጫማ የማያልፍ ወሬዋ ደግሞ እንደ የሌለ ነው። እዚህ ጀርመን አገር ስለ ልብስ ይወራል? እስኪ አንዴ ምን አባቷ የካሬ እንትን በእርዳታ የሚጥሉ ገንዳ ውስጥ ማታ ማታ ተሸፋፍና ስትለቅም አለኝ። ገብታ ውስጥ ቀረች አሉ ገንዳ ውስጥ ነው እዛ ከሆነ ማርቲን ተወው፣ ለእኔ ብለህ ምስኪን ነው። እንደ ጂጂ ሲያለከልክ ነበር። ባለፈው አይተሽው አልኩሽ። አታሰርተሹ ማርቲን። አዎ እስፖርት አይችልም። ጃፒ ተወው ማርቲን፣ እንዳትናገር። እኔ አልናገረው። ማርቲንማ ቤተሰብ ነው። ቤት ከፍቷል እዛ እስራኤል ሀገር፣ ይመቸው። እኔ አልናገረው። ጃፒ የመርሳት ችግር አለብሽ አይደለም? ለአንቺ ለልጆቿ አልሆነችም ይለኛል። አንዱ እኮ ነው። ቴንኪው ናችሁ። ይሄማ ሀቅ ነው፣ ሀቅ ነው። ሶፍትዌር ግን እኔ ብትሰሪ ነው የምለው። እንደኔ እንደኔ እና ስራ አጥቼ እኮ ነው እዛ ስራ ጆባ ጌንቶር ሄጄ ነበረ እኮ ትናንት። አሁን ሮማን ኦንላይን ኦንላይን ሱቅ ከፍታ እየሸጠች ነው። እንደዚህ አይነት ቢዝነስ ጀምር። እኔ ብር የለኝማ ከየት አምጥቼ ነው ኦንላይን ቢዝነስ የምከፍተው? አምስት ሺ ሮ ስጠኛ ስለው መሰርተሽ የምትመልሽ ከሆነ እመልስላለሁ። አምስት ሺ ሮ ስጠኝ ኦንላይን ልክፈት። ማርቲን አመጣውልን ሰላም፣ ሰላም። የወንድ ቲሸርት አድርጌ ነው ቁጭ አልኩት። ማርቲን ቻፒ፣ እንዴት ነህ? ሰላም። አልታረቅን እኮ ማ የምታላት ሰው አይደለሁም። አይመስልህም? ሁን ጠቤ ከአንተ ጋር ምን መሰለህ፣ እንደ ጂጂ ከአሁኑ ሰውነትህን አቀንስ ብራዘር። ባለፈው አይ፣ የኔ ሰውነት ስፖርት ስራ ምናምን ገባ እስኪ ካሜራ ክፈትልና የ ወንድም እኔን እኔ ማ ምን አረግላለሁ እኔ ቅዳሜ ቅዳሜ ነው ከፍቱ ቅዳሜ ቅዳሜ እሺ ለምሮቴ ችግር የለም ሞቅ ሲለው ነው የሚከፍተው ምክር እኮ ነው ብራዘር እንደውም አሪፍ ሰውነት ነው ያለ ቢገርም ወይ ጓደኛዬ እኔን በትልቁ አታድግኝ እኔ ቆንጆ አረ ያለ ሴትዮ ምን እየሮጥሽ ነው እንዴ ስፖርት እየሰራ ነበር። እግዚአብሔርን የጂጂ ታናሽ እህት መታልሻለች። ባርቲ ለምን ይችን አጠብስም ነው ፍሬ ትሻላለች? አይ ፍሬ ትሻላለች። ስማ ባለትዳር ነው። ሁሎች ሄቶች ናቸው እነዚህ። አይደለም ማታ እኔ ከአንተ ጋር ጌም ለመጫወት ፈ ጌም እኮ አይጫወትም። ጃፒጃፒ ጌም አይጫወትም። እ ህፃን እያለሁ ብይ ምናምን ተጫወቼ ነው ያደኩት። አባሮች ምና በብይ ነው ያደግ አሪፍ

እኛ ፍሬን እያስቀጠቀጥሽ አንቺ ስትሞገሽ አልነበር። አንቺ ብቻ ነሽ የምትሰሩ እዚህ ምድር ላይ ካዩዋቸው ሴቶች ስትል ነበር፣ ግን እኔ በዚ አጋጣሚ ጃፕ ስለ ራሴ በንደና ገር ፈልጋለሁ እና እኔ ስራ አለኝ እማራለው በዛ ላይ ደግሞ ቁጭ ብዬ እኔ መኖር ይችላለሁ። ሙሉ የሚገዛ ምናምን ስትያል ነበር። ቤት ነ ማያልቀ ማለት በየወሩ ገቢ ያለኝ ሰው ነኝ። እኔም ችግር የለብኝ፣ የገንዘብ ችግር ማለት። ኢንፎርሜሽን በደንብ አጣሩ፣ ስለ እኔ ስታወሩ ለማለት ፈልጌ ነው። አንዳንድ ሰው ኢንፎርሜሽን በደንብ አጣሩ። እኔ ቁጭ ብዬ እንደናንተ የምበላው ገንዘብ ሁለት ዋርኒንግ ሰጠኝ። የትም ገንዘብ ሁለት ዋርኒንግ ሰጠኝ። ኮፒ ሊንክ አድርጉልኝ፣ ኮፒ ሊንክ፣ ኮፒ ሊንክ ስሞትላችሁ፣ ኮፒ ሊንክ አድርጉልሽ።